ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁትኝ እልፌኑ ከምሳሽን ረመዳን አርባታሽ ማርስ ዮመል ጁማአ በምድራችን ላይ የመሬት ግርዶሽ ይፈጠራል እላችኋለሁ። እልፌኑ ከምሳሽን ረመዳን አርባታሽ ማርስ ዮመል ጁማ ማለት ነው። የመሬት ግርዶሽ በዓለማችን ላይ ወይም በመሬት ላይ ይፈጠራል እላችኋለሁ። ጨረቃ እጅግ በጣም በሚያስደንቅና በሚያስፈራ ሁኔታ ደም መስላ ወይም ቀልታ ትታያለች። ይሄ ነገር መቼ ይሆናል? በዛ ሰዓት ሰዎች ምን ማድረግ ይኖርባቸዋል? ምንስ ማድረግ አይኖርባቸውም የማሳውቃችሁ ይሆናል። ይሄ ነገር በሚፈጠርበት ጊዜስ በምድራችን ላይ ምንን ይዞ ይመጣል? አሳውቃችኋለሁ በጥቂቱ ባደል። ይሄ ነገር የሚሆነው ባደል ሰላተል መቅሪብ ይጀምርና ሳኢትናሽ ብሌል ያበቃል ማለት ነው። ባደል ሰላተል መቅሪብ 12 ሰዓት ላይ ይሄ ነገር ይፈጠርና ከሌሊቱ ስድስት ሰዓት ላይ የሚያበቃ ይሆናል እላችኋለሁ ማለት ነው። በዚህ ጊዜ ምን ይፈጠራል? እልፍ አእላፍ ጂኒዎችና ሸያጢኖች በኃይልና በቁጣ በፍጥነት ወደ ምድር በእርግጠኝነት ይወርዳሉ እላችኋለሁ ማለት ነው። ስለ ሚስጥራት የማታውቁ ሰዎች የሚጠቅማችሁን ውሰዱ፣ የማይጠቅማችሁን እያለፋችሁ ሂዱ እላለሁኝ ማለት ነው። እላፍ ጅንያቶች እና ሻያጢኖች በኃይልና በቁጣ በፍጥነት ወደዚህ ምድር ይወርዳሉ። ሙነጅማቶች፣ ጅማቶች ወይም ድግምት የሚሰሩ ሰዎች ይሄንን ጊዜ እጅግ በጣም በጉጉት ሲጠብቁት የነበረ ጊዜ ነው። ለረጅም ዓመታት እችን ወቅት እጅግ በጣም በጉጉት ይጠብቋት ነበር። ለምን ይጠብቁት ነበረ? ሙነጅማቶች ወይም ድግምት አሰራርን የሚሰሩ ሰዎች የሰዎችን ህይወት ለማበላሸድ፣ ለመግደል፣ ለማሳበድ እና በሽተኛ ለማድረግ የሰዎችን ቤት ለማፍረስ ማለት ነው። ስህር አስወድ ወይም ብላክ ማጂክ የተባለው የድግምት አሰራር ማለት ነው። በብርሃን ፍጥነት የሚሰራ ይሆናል፣ በምድራችን ላይ ማለት ነው። ሰዎች ማለት ነው ድግምትን ያሰራሉ። አንዳንዱ ቶሎ ይሳካል፣ አንዳንዱም ይቆያለ ከዚህ ቀን ጀምሮ ግን የስህር ወይም የድግምት አሰራር ማለት ነው፣ ስህር አስወድ ወይም ብላክ ማጂክ የሚባለው የድግምት አሰራር እጅግ በጣም በብርሃን ፍጥነት ይሰራል ማለት ነው። እሺ፣ በዚህ ቀን ምን ማድረግ ይጠበቅባቸዋል ሰዎች? በዚህ ቀን ወደ ውጭ ባትወጡ መልካም ነው እላለሁኝ፣ ማለት ነው። ቤት ውስጥ ሆናችሁ አንደኛ በርና መስኮታችሁን መዝጋት፣ ሁለተኛ ልብስ ደርባችሁ መልበስ፣ ሶስተኛ ጆሯችሁን በቁማሽ ወይም በጨርቅ መሸፈን ይጠበቅባችኋል። ምክንያቱም በዚህ ወቅት ማለት ነው ጨረቃ እንደዚህ ሆና በምትወጣበት ጊዜ እልፍ አላፍ ጂኒያቶች እና ሸያጢኖች ስለሚወርዱ በሰዎች ላይ በሽታንም የሚያሳርፋባችሁ አሉ ማለት ነው። በሽታን ያሳርፋሉ። ሲቀጥል ናችሁ ደግሞ ማለት ነው፣ ወደ ሰማይ ቀና ብላችሁ ማየት አይጠበቅባችሁም። ቀና ብላችሁ ካያችሁ እውር እስከ መሆን ትደርሳላችሁ። በእርግጠኝነት እላለሁኝ ማለት ነው። እነዚህ አሚኒ ከኔ ልክ የእህትነቴን ማለት ነው